ሄሉዬ የኔ ቆንጆ፣ እንኳንም አድናቂሽ ሆንኩ እንኳንም እህቴ ሆንሽ። በጣም ነው መኮራብሽ። ሁሌም ቢሆን አንገቴን ቀና አድርጌ ደረቴን እንደዚህ ገልበጥ አድርጌ የምከራከርልሽ ስለማቀሽ ማለት ነው። የምሬን ነው የምላችሁ። እግዚአብሔር ሄሉን በቃ የሄሉ አድናቂ ሆናችሁ በሙሉ ታድላችሁ። አያችኋት፣ ኮንፊደንሷ የምታደርጋቸው ነገሮች ምናምን ደስ ሲሉ ዛሬማ ደግሞ የልቤን የተናገረችው አቤት አቤት! እግዚአብሔርን ጀግና ስለሆንሽ ኮ ነው እንደዚህ፣ በዚህ በዛ በዛ የሚልፈሰፈሱት ማለት ነው። በመጀመሪያ ደረጃ አንድ ነገር እነግራችሁ እፈልጋለሁ። ወንድም ሆንክ ሄሉን የምትከታተል ሴትም ሆናችሁ ደግሞ፣ ሄሉ እንደዚህ አድርጉልኝ፣ እንደዚህ በሉልኝ የምትሉ ማለት ነው። በመጀመሪያ ደረጃ ሄሉን መሆን ብችሉ ሁኑ፣ ካልሆናችሁ ደግሞ ሄሉን አንቺን እንዴት ነው የምችለው ብትሏት ተንኮለኛ አይደለች። የምትናገር ልጅ ነች። ልንገራችሁ ብዬ ነው። ከዛ ሲቀጥል ደግሞ ወንድም ሆነ እህት እህት ማለት ነው። በእህትህ በእናትህ ልጅ ላይ ይህ ነገር ቢደረግ ጸጥ ትላለህ ማለት በቃ ማንም ሰው ቢሆን ነጻነቷን ሲነፍቃት ቀቅላ ነው የምትበላው። እግዚአብሔር ነው ምላችሁ። እስኪ ወንድሞቻችሁ የሆነ ነገር በቃ ማንም ሰው ቀና ብሎ ሲያችሁ እንዴት ነው ምንድን ነው የሚያደርጉት? ሶ የሌላን እህትም ሌላ ወንድም እንደዛ ነው የሚሰማው ገባ አይደለ ልጅም ደግሞ የሰውን ልጅ እንደዚህ ስታደርግ ደግሞ የራስ ልጅም የሆነ ነገር ሲፈጠር የምትናደደው ንዴት አለ ንዴት ብቻ አይደለም በቃ በጣም ነው እንትን የሚባለው ና ያን ስሜት ብታስቡት እንደ ሰውኛ ስመክራችሁ ነው ሲቀጥል ደግሞ ሴት ሆናችሁ የሆነ የሴት ልጅ ውድቀት ብቻ ማየት የምትፈልጉ ብዙ ሰዎች አላችሁ ና እግዚአብሔር አምላክ ልቦ ነው ይስጣችሁ እኔ እንደናንተ አይደላችሁም ይድፋችሁ አላችሁም ብላችሁ እኮ ደስ ይለኛል ግን ክፉ ዘመን አልፈልግም። ያው እየኖራችሁም እኮ እያልኖራችሁ ነው፣ እውነት ለመናገር ማለት ነው። መኖር ማለት እኮ በነፃነት የሆነ ይህ እናንተ ነገር እየበላችሁ በደም ስራችሁ ነገር በቃ እንደዚህ እየሰለሰላችሁ ምኑን ኖራችሁት? አለመኖር መኖር ነው ማለት አይደለም። ገባችሁ አይደለም? ስለዚህ በቁም ከመሞት መሞት ደግነት ነው። እውነቴን ነው የምላቸው። እኔ ትልቅ ሰው ነኝ፣ እየሞከርኳቸው ነው። እኔ እኮ ቀጥል የምትሉት ነገር ካሜራማን፣ የራሷ የምትጠቀመው ስልክ የራሷ ምላሷ የምታወራበት የራሷ እንደው የምትቆምበት እግር የራሷ የምትቆምበት መሬት የመንግስት ነው አላችሁም የእግዚአብሔር ነው ገባችሁ አደለም ግን እናንተ የሚያንገበግባችሁ ሄሉን እንደዚህ ከሶሻል ሚዲያ ለማጥፋት የምታደርጉት ጥረት በጣም ነው የሚያስጠላው ቢክሸም ቢክሸም ልብ ካለሽ አልኳችሁ እኮ ወጣችሁ ልክ እንደ ሄሉ ኮራ ደልቀቅ ብላችሁ ቪዲዮ ስሩ ልብ ልብ ይጠይቃል ለማድረግ ይነው ስለዚህ ሄሉ እዚህ በፊትም ሁሌ ነው የምነግራችሁ፣ ወድቃም ተነስታም ያሳየችን ጀግና እህት ነች። ስለዚህ እንደውም ብዙዎቻችን ይሆን እንዴት ነው እግዚአብሔርም መውደቅ ምን እንደሆነ የተማርነባት ከወደቁ በኋላ መነሳትም እንደሆነ የተማርነባት እህታችን ስለሆነች ቴንኪዩ ቬሪ ማች ልንላት ነው እንጂ የሚገባው፣ ዝም ብላችሁ ሀያ አራት ሰዓት ባይዘወይ ማለት ነው። እንደዚህ ነገር የሚበሉ ሰዎች እድሜያቸው አጭር ነው። ለምን ይሁን እረፍት የላቸውም። ሌሊትም ሲተኙ ነገ ጠዋት ምን ብዬ ልጠንስስ እያሉ ሲያስቡ ነው የሚያድሩት። በሉ ቀንም ደግሞ እንደው ሲትረኮረኮሩ በዚህ በዛ ሲሉ ነው የሚውሉት ምናምንና ስለዚህ ነገር አትብሉ፣ እህል ብሉ። የሚበላህልም ከሌለ ዝም ብላችሁ ተኙ፣ በፈጣሪ ቸርነት ትኖራላችሁ። ነገር ግን በዚህ ልክ ሰውን እንትን ለማለት በዚህ ልክ መሄድ ልክ አይደለም። ገባችሁ አይደለም? እዚህ በፊትም ነግሬያችኋለሁ። የምትወዱትን ሰው ይዛችሁ የመሄድ ሙሉ መብት አላችሁ። የማትወዱትን ሰው ደግሞ የመተው ሙሉ መብት አላችሁ። ከዛ ውጭ ግን ዝም ብላችሁ አትላላጡ፣ በዚህ በዛ አትሽለጥለጡ፣ ደስ አይል እና ሄሉዬ ደግሞ ከፈጣሪ ጋር ሆና እዚህ በላይም ከፍ ብላ ስለምታሳየን የኖረ ሰውየው እኛም እንኖራለን፣ ሄሉዬ ጋርም ሁነን እንኖራለን ማለት ነው። ስለዚህ ሁላችሁም አብራችሁ የምትሄዱት ይሆናል። በመቀጠል ሄሉዬን ቆንጆ ራሽን ጠብቄ ማለት ከፈጣሪ በታች ራስን መጠበቅ የሚያክል ነገር የለም። አይ ነው ራሳችንን ጠበቅን አልጠበቅን፣ ሄሉ እንዳለችው ከፈጣሪ የሚደርስ ምንም ነገር የለም። ገባችሁ ግን ፈጣሪ አግዙኝ አግዛችኋለሁ እስኪል ድረስ መተጋገ ማለት በቃ እንዴት ነው ይሄ? እንዴት አድጌ ልንገራችሁ። አንዳንዴ ማለት ነው ብዙ ሰዎች የሆነ ነገር ያደርጉናላ፣ ሳናቃቸው ሳታቋቸው፣ ብዙ ሰዎች ከሞት ያዳኗችሁ ከብዙ ውድቀት ያነሷችሁ ሰዎች ያሉ። ያ ምንድ ነው? ተልእኮ ነው። ፈጣሪ ልኮላችሁ ነው እንጂ ለእነዛ ሰዎች የሆነ ነገር አድርጋችሁላቸው ምናምን አይደለም። እግዚአብሔር ነው ብላቸው እኔ ሁለቴ ሶስቴ ካልሆነ ነገር ያወጡ ልጆች አሉ ነገር ግን እነዛ ልጆች የዛን ቀን ነው ያየዋቸውም ያወቅኳቸውም የዛን ቀንም ተለያየን ያ ምንድን ነው ፈጣሪ ልኳቸው ስለዚህ ፈጣሪያችሁን ሁሌም ቢሆን መጸለይ ዱአ ማድረግ አትርሱ ስትወጡም ስትገቡ ከዛ ውጭ ሰው የሚሰጣችሁ ሰው የሚነሳችሁ ፈጣሪ ነው ስለዚህ እናንተ የሆነ ነገር ስላደረጋችሁ የሉ ትወድቃለች ብላችሁ አስባችሁ ከሆነ በጭራሽ ማይሆን ነገር ነው። ሲቀጥል ደግሞ እንግዲህ ካሜራማን አብሮ የሆነ ነገር ካለ የሆነ ነገር ማውራት እንት ምናም ካለ ነገሩ ወዲ ነው አለ ያገሪ ሰው። ብቻ ግን ምንም አላላችሁም። እና ሙቢ ወንድሜ ደግሞ አሳዘነኝ። ሄሉ የሸወደችው ወደ ቾኩ በቃ እዚህ ጠብቅኝ እንዳት ሄድሽ ምናምን ይለዋል፣ እሺ ምናምን ብሎ እዛ ሸኝሻለ ነው ከንጂ ጋር ነኝ ምናምን እያለ ካሜራማን እኮ አዝግ ነው ዞላ ነው ዙማ አሬ ምንጭ እግዚአብሔርን እና የኔ ውዴት፣ እግዚአብሔር አምላክ ካንቺ ጋር ነው ሁሌም ቢሆን ከፍቴ ያለሽ የእኔ ጀግና ብቻ እኔ እንጃ ምንም ማለት አልችልም። ስለ ሄሉ ማለት ነው በጣም ጎበዝ ሴት ነች፣ ጀግና ሴት ነች። ማንም ሊጥላት ቢሞክርም ማትወድቅ ሴት ነች። እንዳልኳችሁ ከፈጣሪ ጋ ሁና ማለት ነው። እና በጣም ብዙ ነብር የሆኑ ውቶች ደግሞ አሏት፣ ልክ እንደሷ ማለት ነው። እና ብዙዎቻችሁንም ብትርመጠመጡም ታምጡ ነገር ስላለው ራሳችሁን እዩ ወደ ራሳችሁ ተመለሱ እስኪ። እሱን ነገር ካደረጋችሁ ከዛ በኋላ ጎበዝ ናችሁ ማለት ነው እና መጨረሻውን ሳታዩ ደግሞ ቢኒንም ሆነ ምንም ማንንም አትናገሩ። መጨረሻውን አብረን ያለን ታገሱ። ትግስት ጥሩ ነው። ወዳችኋለሁ። መልካም ሲሆንላቸው በላቪዲዮ እንገናኛለን። ባይ